ሽፉን ለምን እንደሆነ ታውቃላችሁ? ለምን እንደሆነ ታውቃላችሁ? ሰምቲንግስ ሮንግ የሆነ ሀፕን የሚያደርግ ነገር አለ። ልንገራችሁ፣ የምን የመንግስት ተቀጣሪ ነው፣ የምን ብቻ። ይህንን ነገር ይህንን ዝም ብላችሁ እዩ። አቦይ አህመድ የሚመጣ አቦይ ምናም ትምጣ እማዊትም ትምጣ ቅርጤትም ትምጣ። ደግሞ ትላንትና ሲለምኑ የነበሩ ምንም የሌላቸው አም እንኳንስ ሱቅ አይደለም እንኳን ሱቅ አይደለም ሱቅ ወጥተው ጨው ገዝተው የማያውቁ ከነ አለባበሳቸው ዝም ብሏቸው ጆራ ጅም ድብ ሲያደረጉ የሱቅ ባለቤት ሆነው ታገኟቸዋላችሁ። ሱቅ ሄደው ስኳር ገዝተው የማያውቁ ዩሲ እኔ ግርም በያሌ ባክግራውንዱን ማወቅ እፈልጋለሁ። ምንድነው ባክግራውን? አሁን ለምሳሌ ጌም የምትጫወተው ታዋቂ ልጅ ብትከፍት ሞኬት ያል ትላላቸው። ለምን ስማርት ናቸው እነዚህ ጌም የሚጫወቱት፣ የራሳቸው ገንዘብ ነው ምናምን ነገር ያደርጉታል። እነዚህ እኮ ትላንትና፣ ልክ ደግሞ አገር ቤት ይሄዱና ሲመጡ ነው የሚከፍቱት። ሲመጡ ከአገር ቤት እዛ እያሉ ዱባይ እያሉ አይደለም ይሄዳሉ፣ ሲመጡ ይከፍታሉ። በአክሽ መኮረጃ አይደለም ወይ? ትልቅ የወረደ ገንዘብ አለ። ያ መኒ ወሽ ነው የሚደረገው። የሆነ የሚታጠብ ነገር አለ ዩኖ። ምክንያቱም መውጣት አለበት ገንዘብ ወደዛ። በነገራችን ላይ ገንዘብ የሚታጠብበት ሀገር ነው። በነገራችን ላይ ግን ለምን ለምን ልብስ ሆነ? ለምን ምግብ ቤት አልሆንም? ምግብ ቤት የለም። እርሙን የተከፈተው አንድ የኦሮሞ ምግብ ቤት ነው። አለቀ በቃ? ምግብ ቤት የለም። ሆይ እንዳለ ሽፎን ነው ሽፎን ነው በቃ። እኔ አየሁ አንድ አየሁ ሁለት አየሁ ሶስት አየሁ አራት አየሁ አምስት አየሁ ስድስት አየሁ ሰባት አየሁ ስምንት አየሁ ዘጠኝ አስር እየመዘገብኩ ቪዲዮ በሙሉ ቁጭ እያደረግኩ ነው። አንድ ቀን በዚህ ነገር ላይ ባግራውንዱ ጉዱ ከወጣ ማን ሊሆን ይችላል? ማን ነው ይሄንን ብር የሚያንቀሳቀስ ሰው ማን ነው? ደግሞ የራሳቸው እንዳልሆነ የምታውቁት ሀና ለመጻፍ የማትችል በሙሉ ናት። ከዛ ላይ ተፈራርተው ተፈራርተው ተፈራርተው ተፈራርተው ያቺ ትዝ ይላችኋል? ወንድሟ ጋር የተጣላችሁ እና ሀቢባ ቤት የቀረበችኋል። አሁን ያ ጉድ ቢወጣ ኖሮ፣ ያ ጉድ ቢወጣ ኖሮ የሆነ ነገር ፍንጭ ታገኛላችሁ። ያቺ ጉድ እንዳትወጣ አሁን እናንተ፣ ያ ጉድ አደለም የምታያችሁ፣ ከዛ ጉድ ባክግራውንድ ሌላ ነው። አሁን እኔ የዛ ኔ ስጠብቅ ነበር ይህች ልጅ አፈንግጣ ወንድሟ ላይ ተጫነችው እንጂ ወንድሟ ላይ ያደረገችው ነገር ግን አው ኋይ ሽፎን ይ የባህል ልብስ ይ ብሩ የሚታጠበው በባህል ልብስ ብቻ ነው። ከጀርባ የሆነ ባለሀብት አለ። ብሩ ብሩ ብር እንዲወልድ አይደለም እየተደረገ ያለው። አንተ ዝም ብለህ አዳምጥ። ብሩ ብር እንዲወልድ ሳይሆን የሚደረገው ብሩ ይወጣል፣ ይታጠባል። ከሀገር ቤት ዕቃ ይመጣል፣ ይሄዳል። የማትረፍና ያለማትረፍ ጓደኛ፣ የማትረፍና ያለማትረፍ አደለም። የሆነ ነገር ግን አለ ጋይስ። አዲስ ሬስቶራንት የለም፣ በጣም የድሮ ነዋ ይሄ። በሁለት ዓመት አሁን እኮ የማወራለሽ አጎ ማማ፣ በዚች በሁለት ዓመት ውስጥ የሚደረገውን ነው ምልሽ፣ እየተደረገ ያለው ገብቶሻ አንድ አይነት ነገር በአንድ አይቀፈትም። አሁን እዚህ ሀገር ትዜ እላችሁን፣ አሜሪካን ሀገር ፊልም አይታችሁ እንደሆነ መኒ ወሽ በሚደረግበት ሰዓት ምንድን ነበር የሚደረገው? ልብስ ማጠቢያ ነበረ፣ ላውንደሪ ነበረ። የራሱ ማሽን ይደረደር እና ከማሽኑ በስተጀርባ ግን የድራግ ብር ነበር ሲታጠብ ነበረው። ፊልም ላይታችሁታል። አሁን ግን ተበልቶበታል እንደዚ አሁን እዚህ ሀገር ደግሞ ምን እንደሚደረግ ታውቃላቸው? እንዲህ መኒ ወሽ ሲደረግ አውቶማት ነው የሚደረገው። አሁን ለምሳሌ ይሄ ቁማር የሚጫወቱበት የለም፣ እሱ ይከፈታል። አሁን እንኳን እሱ አልፎበታል። አሁን ደግሞ ሌላ ነው እየመጣ ያለው ሌላ፣ ሁሉም እየተበላበት ነው። አሁን ደግሞ የኛ ደግሞ መኒ ወሽ ደግሞ ይመስለኛል ሽፎን ነው፣ ሽፎን ሽፎን ሽፎን ሽፎን እና ድሮ እንደዛ አልነበረም። ድሮ የኢትዮጵያ ገንዘብ እዛው ተዘርፎ እዛው ነበረ የሚሰራው። አሁን ግን ስማርት እያወጡት ነው። ብሩ እያወጡት ነው። አሁን አቦ አሊ አቦ አሊ ማነሱ አቦ አሊ ነው። አቦ አሊ ከድርን እዩት፣ አቦ አሊን እዩት፣ ሌሎች ሌሎቹንም ያቸው። ምንም በቃ አይታችኋቸውም፣ የማታውቋቸው ልጆች በሙሉ በቀን ገብተውበታል። ሰርጎ የሚሰስል ሀገር የለ። ግን ታውቃላችሁ አደለ? እናንተ አንዳንድ ልጆች አምናችሁበት ግቡ። ነገ ነገ ነፍሴ ጎይ በደንብ ዝረፉ፣ አብራችሁ በደንብ በደንብ ዝረፉ። መጠየቃችሁ ስለማይቀር እንደዚህ አይነት ነገር ላይ እናንተ አሁን ሞኝ ስለሆነ በደሞዝ ወይም በምናም በትንሽ ይሆናል የምትሰሩት። ነፍሴ እንደዚህ አይነት ነገር ጋር ስትገቢ እኩል ተካፋይ መግባትሽ ካልቀረ ቪላ ቤትሽን፣ መኪናሽን፣ ገንዘብ ጥሬ ገንዘብ ባንክሽ ውስጥ አስገቢና ከዛ በኋላ አንድ አስር ዓመት የሚያስጠጣ ከሆነ ወይም የሚያስገድልም ከሆነ አትሊስት በአግራውንድሽ የሆነ ነገር አለው። ነፍሴ ነግሬሻለሁ። ከመዳም ቤት ደግሞ የሚያስገቧቸው በሙሉ መዳም ቤት ያሉትና መዳም ቤት ያሉትን ነው። ከኋላ ምን ታስቢያለሽ? መን ይሽ ነው። ሌላ መን ይለው ላውንደሪ ነው ግን የፈጠጠ ነው የሆነ ያሰለጠነ ነው። ምክንያቱም እቀሪ ሁሉ የሚነቃብ አትሊስት እዚህ ጋር ሽፉን ዱባይ የዱባይ ሴት አገሯት ትሄድም እንዲ የዚህን ያህል የትኛው ሽፉን ተሽጦ ነው ነው አሁን አሜሪካን ቢሆን ያው ጋዝ ስቴሽን ነው፣ ሰቨን ኢለቨን ነው የምትከፍተው። እሱ ከበድ ያለው ሲሆን ነው። እነዚህ ግን በጣም እየገረመኝ ነው። ደግሞ የሚቀጥሯቸው እነማን እንደሆነ አይታቸዋል። ምንም በቃ አገሯት ሄዳለች። ስትመጣ ከፈትኩኝ ብላት። ግን ይህንን አላሰባችሁትም አደለም? እዚ ጋ ቁጭ ብላችሁ እሙሙ ነነ ትላላችሁ። ጋይስ አንዳንዴ ዓይናችሁን ክፈቱ፣ ሚሰራ ኮንም ግቡ እናንተ ለእኛም ብላችሁ ጠይቀዋቸው። አይሲ ብሎክ ላረግሽ ነው የሚወራው። ሌላ ምታወር ምንም አልጠፋሽ። ለሁለተኛ ጊዜ እያጠፋሽ ነው፣ ብሎክ ትደረጊያለሽ። ሌላ አካውንት ይዘሽ ነው እዩ ገድ የሚት የአዲስ አበባ ልጅ ዚ ፋራ፣ ዝም ብለሽ ወይ ዝም ብለሽ እዚ ምን አዲስ አበባ ልጅ ማየ ናችሁ፣ ፋራ ሆናችሁ ያላችሁን የምትሰጡ ናችሁ። ከኛ የሚጀምረው ተቀበል፣ ዝም ብለሽ ተቀበል። ታሞ ከመማቀቅ አስቀድሞ መጠንቀቅ። እንዲህም ሆነ መታመም አይቀርም እንዳ- ሆነ መታመም አይቀርም እንዳለ አይተን እንደሆነ የክፍለ ሀገር ልጅ ነው እንግዲህ የሽፎን ቤት ባለቤት እየሆን ያለው አንተ ከኔ ጋር ብቻ ናሽ። እንዴት ሆን በላይ ብቻ ዚጋቁምና ተንቀሳቀስ። የአዲስ አበባ ልጅ ዝም ብለህ ለነገሩ፣ የአዲስ አበባ ልጅ የት አላችሁ? በኛ ጊዜ ቀረ የአዲስ አበባ ልጅ። ከኛ ወዲህ እኮ የተፈጠረው ከአዲስ አበባ ልጅ የለም፣ መጤ ኮነ መጤ ኮነ እኛ ነን የአዲስ አበባ ልጅ ነው። ከድር ብቻ አይደለም ምን ነው ከድር፣ እዚጋ ስለምታውቁት ነው እንጂ ከከድር ሌላ ሌላ ሌላ ሌላ ቆጥ ላይ ምናምን ላይ ከምን ላይ ምናምን ላይ ሆና እኮ የምትሰራ ከዛ እንዲከፈትኩ ትላችኋለች። እንዲከፈትኩ እንዲ ሲ። ለማንኛውም እንተኛ። ጨዋታ ነው። ልጆች ይዘን የምንሄደው አዲስ አበባ ልጅ በኛ ጊዜ ይቀር፣ ሽፎን ሽፎን እንኳን ብር ማጠቢያ ሆነች። ሽፎን እንኳን አለፈላት። ይበሉ። አሁን እንዴት ነው እንትኑ? ተጀምሯል እንዴ? ግጥሚያው ሬስሊንጉ እንዴት ነው? ልዝጋ? ወይኔ ግን ጥሩ ተመልካች ነሽ። እኔን ደህንነት ቅጠሩኝ፣ ስልኩ አንቺ፣ ለህዝብ ደህንነት ሳይሆን ለእኛ ታሰጊናለሽ። እዛው ነው እኮ ያለኝ፣ ምክንያቱም አም ስማርት። አንቺ ደግሞ እዛ ባይሆን፣ ልጅሽ መቼ ነው ወረ አበባ የሚመጣው ብላችሁ ጠይቋት። ወረ አበባ ታያለች ወይ ሰው ሰራሽ እቺ ሮቦት ልጅሽ በሏት እስኪ ሄሮዬ ሮቦት ልጅሽ ወር አበባ ታያለችው? ግን ወር አበባ በተፈጥሮ ይመጣባታል ወይስ ዝም ብሎ የተቀደደላት ብላችሁ። አሁን ድረስ አሜሪካን እየመራች እንደሆነ ነው። አሜሪካን በጣም እየመራች ነው። እንዴት ነው ይህ ነገር? እናጋጥመው እንዴ? ግጥሚያውን ያሁን እናስጀምር። አሜሪካን ቲክቶክን እኮ ገዛች። ግን አንዳንዴ ስትገጥሙ ስትገጥሙ ምትገጥሙትን ሰዎችም እያያችሁ በጣም እያወቃችሁ አንዳንድ ሰዎች አንዳንድ ሰዎች የሚያስቅ ግጥሚያ እያየን ያለ ነው። በጣም የሚያስቅ አሁን እዚህ ጋር ሁለት ለሶስት ለአራት ምናምን የሆኑና ይገጥማሉ ግን በአንድ ሰው ሲሸነፉ እንደማየት አሳፋሪ ነገር የለም።

አይደለም አይደለም። እኔ እኮ አንዳንዴ እኔ ብቻ ነኝ እንደዚህ ቀድሜ ማቀው ወይስ አይደለም። ሞት አይደለም ሞጡ ሞቶማ ምንም አያልቁም እነሱ የሆነ ነገር ግን አንድ አይነት ነገር አይታያችሁ? እሺ ቆይ አንድ አይነት ነገር አይታያችሁም። ጨርቃል ፎቶ ውጭ ውጭ ከሱም ሰሞኑን አንዳንድ ሰዎችም በምን መልኩ ነው የምታዩቸው? አይደለም ይሲ አይደለም ልመና ሽጣ ልመና ልመና መው ዘር ማንዘራችን ለማኝ እና ይህን አይደለም አይደለም አይደለም አዚ ሌላ ሌላ፣ ወደሱ ሂጂ ሌላ ሰዎች ያስተላልፉ መስጠቸው ጋይስ የሆነ ነገር ግን አልበዛባችሁ? ከዶዬ ቆይ ቆይ ቆይ እስቲ የሆነ ነገር ሜክን አድርጉ እስቲ እስቲ የሆነ ነገር እስቲ የሆነ እስቲ ኖ አይደለም። ምን አይደለም፣ ውጡ ከቲክቶክ ውጡና